ጎመን በስጋ ለምን የሚያስብል ጎመን በድንች ዛሬ ያሳያችኋለሁ። ምግቡ በጾም ወቅት ብቻውን እንዲሁም ከሌሎች የምግብ አይነቶች ጋር እንደ አማራጭ አብሮ መቅረብ ይችላል። በጣም ጣፋጭ፣ ለጤና ተስማሚ እና ለማዘጋጀት ብዙ ወጪን ስለማይጠይቅ ሁሉም የህብረተሰብ ክፍል በየቤቱ አዘጋጅቶ መሞከር ይችላል። በጾም ወቅት የምታዘጋጁት ከሆነ ቆንጆ የጾም አማራጭ ነው። አስቀድመን ምግቡን የምናዘጋጅበትን ግብዓት እንከትፋለን። የተለያዩ ግብዓቶችን ስከትፉ መክተፊያው የሚወላውልባችሁ ከሆነ ዛሬ በዛው አንድ መፍትሄ ልንገራችሁ። አነስተኛ ፎጣ ውሃው ስነክራችሁ በሚገባ ትጨምቁና ጠረጴዛው ላይ አንጥፋችሁ መክተፊያችሁን አርጋችሁ መክተፍ ትችላላችሁ። ዛሬ የምንጠቀማቸው የአትክልት አይነቶች ድንች፣ ካሮት፣ ቃሪያ፣ ቀይ ሽንኩርትና ነጭ ሽንኩርት እንጠቀማለን። ለአበሳሰል እንዲጠቅማችሁ እንዴት መክተፍ እንዳለባችሁ ላሳያችሁ። አንዱን ትልቅ አንዱን ትንሽ አርጋችሁ የምከትፉ ከሆነ ላይ በስልላችሁ ይችላል። ካሮቱን ለመክተፍ ለሁለት ተሰነጥቁትና ዳርና ዳሩን አውጥታችሁ እንደገና ለሁለት ተሰንጥቁታላችሁ። እንደኔ ልጅ የሆነ ካሮት የምትጠቀሙ ከሆነ የመሀል ግንዱን ማውጣት አይጠበቅባችሁም። ነገር ግን ተለቅ ያለ ካሮትና በሚገባ ያልበሰለ ካሮት የምትጠቀሙ ከሆነ መሀል ላይ ያለውን ግንድ ሰንጥቃችሁ ማውጣት እንዳዘነጉ። የተጠቀምኩትም የካሮት መጠን ሁለት መካከለኛ ካሮት ነው። አሁን ደግሞ ቃሪያን እንከትፋለን። የቃሪያውን ጭራ ቆርጣችሁ ካወጣችሁ በኋላ ለሁለት ተሰንጥቁትና ቢላ ወይም አነስተኛ ማንኪያ በመጠቀም ፍሬውን ታውጡታላችሁ። የምታዘጋጁት ምግብ ትንሽ ቃጠል እንዲያረክ ከፈለጋችሁ ከነፍሬው መክተፍ ይኖርባቸዋል። አሁን ደግሞ አንድ ራስ ተለቅ ያለ ቀይ ሽንኩርት እንከትፋለን። ቀይ ሽንኩርቱን ለሁለት ሰንጥቃችሁ አንጓውን ነጥላችሁ ታወጣላችሁ። በመቀጠል ቶሎ እንዲበስለላችሁ በቀጫጭኑ ሽሪ ሚሪ ትከትፉታላችሁ። ሁሉንም ግብአቶች በእኩል ልኬት ታርጋችሁ መክተፍ እንዳዘነጉ አሁን ደግሞ ሁለት መካከለኛ ድንች እንከትፋለን። ድንቹን ልክ እንደ ካሮቱ በተመሳሳይ ልኬት በቁመቱ ትከትፉትና ሰያፍ ደግሞ ለሁለት ሰነጥቁት አላችሁ በጣም ከወፈራችሁት ላይበስልላችሁ ስለሚችል በቻላችሁት መጠን ሁሉንም በእኩል ልኬት መክተፍ እንዳዘነጉ ድንቹን በሚገባ ከከተፋችሁ በኋላ ስምንት ፍሬ ነጭ ሽንኩርት በቁመቱ በቀጫጭኑ ትከትፋላችሁ የጎመን መጣፈጥ ሚስጥሩ ነጭ ሽንኩርት ስለሆነ ነጭ ሽንኩርት ማሳነስ የለባችሁም ነጭ ሽንኩርት ጥሬውን የማትወዱ ከሆነ ደግሞ ከዚህ በፊት ያሳየኋችሁን የነጭ ሽንኩርት ዱቄት መጠቀም ትችላላችሁ የነጭ ሽንኩርት ዱቄት አሰራር እዚሁ ገጻችን ላይ ይገኛል አሁን መጥበሻ ላይ ውሃ ጨምራችሁ ከትፋችሁ ያዘጋጃችሁትን ድንችና ካሮት ገንፈል ታደርጋላችሁ ድንችና ካሮቱን ገንፈል ታደርጉታላችሁ ሲባል ታዲያ ትቀቅሉታላችሁ ማለት አይደለም እሳት ላይ ጥዳችሁት ውሃው ከፈላላችሁ በኋላ ለአምስት ደቂቃ ገንፈል ካደረጋችሁት በቂ ነው ድንችና ካሮቱ ገንፈል እስኪልልን ድረስ ጎመን እናዘጋጃለን። እኔ የተጠቀምኩት ጎመን ከአንድ ሙሉ እስር ጎመን ላይ ግማሹን የጎመን ቅጠሉን እየከፈታችሁ እያያችሁ በሚገባ እያራገፋችሁ ትሸለቅቃላችሁ። የምታራግፉበት ምክንያት በውስጡ ነፍሳት ካሉ እነሱን ለማራገፍ ነው። በተጨማሪ ዛሬ የጎመን ግንዱን ወይም ጎሚሾውን ስለምንጠቀም ቀጭኑን ጎሚሾ ቀንጥሳችሁ ትጥሉና ወፍራሙን ጎሚሾው ልክ ምስሉ ላይ በምትመለከቱት መሰረት ትቀንጥሳላችሁ። ግንዱን ለመላጥም ልክ እኔ እንደማደርገው ለ እየሰነጠቃችሁ መላክ ትችላላችሁ። የቀራችሁንም ጎመን በደንብ እያራገፋችሁ ትሸለቅቃላችሁ። መሀል መሀል ላይ ቀለሙን የቀየረ የሻገተ እንዲሁም የተበላሸ ጎመን ካለ ነጥላችሁ ማውጣት ይኖርባችኋል። እንደዚህ አይነት ጎመን የምግብ ጣዕማችሁን ሙሉ ለሙሉ ሊያበላሽባችሁ ይችላል። የጣዳችሁት ድንችና ካሮት ውሃው ፈልቶ ለአምስት ደቂቃ ያህል ገንፈል ካረጋችሁት በኋላ የፓስታ ማጥለያ በመጠቀም ውሃውን ታጠሉታላችሁ። የጎመኑን ቅጠልና ጎሚሻውን ቀንጥሳችሁ ካዘጋጃችሁ በኋላ ጎመኑን ቢያንስ ሦስት ጊዜ ውሃውን እየቀያየራችሁ ታጥቡታላችሁ። ጎመኑን ስታጥቡት ትግስት አርጋችሁ እያንዳንዱን ቅጠል እየከፈታችሁ ማጠብ ይኖርባችኋል። ጎመን በውስጡ ብዙ አዋራ ስለሚይዝ በሚገባ መጸዳት አለበት። እኔ ጎመኑን ለአምስት ጊዜ ያህል በሚገባ ካጠብኩት በኋላ ልክ ምስሉ ላይ እንደምትመለከቱት ንጹሕ ሆኖልኛል። አሁን ላበላልና ላበሳሰል እንዲመቸኝ በትንንሹ ቆራርጠዋለሁ። በመለኛ ገጽ የተዘጋጁ የተለያዩ የምግብ ግብዓቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ የተለያዩ ግብዓቶችን ማዘዝ ትችላላችሁ። ሶስት አይነት የሽሮ አይነቶችን የማረቆ በርበሬ፣ ቡላ፣ በሶ፣ ሚጥሚጣና ሌሎች የማጣፈጫ ቅመሞችን ለሽያጭ አቅርበናል። ኢትዮጵያ ውስጥና ከኢትዮጵያ ውጭ ሆናችሁ ማዘዝ ትችላላችሁ። አሁን መጥበሻ ላይ አራት የሾርባ ማንኪያ ዘይት ታግላላችሁ። ዘይቱ ከጋልላችሁ በኋላ ገንፈል አርጋችሁ ያዘጋጃችሁትን ድንችና ካሮት ታስገባላችሁ። እዚህ ጋር ድንቹም ካሮቱም ውጨኛው ክፍል ተጠብሶ ጠንከር እንዲል ስለምንፈልግ ዘይቱ ሳይግል ፈጽሞ መጨመር የለባችሁም። ድንችና ካሮቱ በተወሰነ መልኩ ከተጠበሰ በኋላ ጎሚሾውን ደግሞ ትጨምራላችሁ። ጎሚሾውን ከጨመራችሁ በኋላ በሚገባ ትቀላቅሉታላችሁ። በእንፋሎት እንዲበስልላችሁም እየከደናችሁ ታበስሉታላችሁ። በተጨማሪ እዚህጋ ጋር የምድጃ የሙቀት መጠን በጣም ከፍተኛ ላይ መሆን አለበት። የጨመራችሁት ግብዓት በተወሰነ መልኩ ተጠብሶ ውጨኛው ክፍል ጠንከር እያለ ሲመጣ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ከላይ ታስገባላችሁ። ቀይ ሽንኩርቱ እርስ በራሱ ከተያያዘባችሁ ቀስ እያላችሁ በማማሰያው ትበትኑታላችሁ። ቀይ ሽንኩርቱንም በሚገባ ከቀላቀላችሁ በኋላ እየከደናችሁ በእንፋሎት ታበስሉታላችሁ። ይህንንም የማብሰል ሂደት ቢያንስ ለአምስት ደቂቃ ያህል ከተከተላችሁ በኋላ ካዘጋጃችሁት ነጭ ሽንኩርት ላይ ግማሹን ትጨምራላችሁ። በጣም የተጠበሰ ነጭ ሽንኩርት የማትወዱ ከሆነ ሙሉ ለሙሉ በኋላ ላይ መጨመር ትችላላችሁ። ምግብ የምታዘጋጁበት ጠረጴዛ እንዳይበላሽ፣ እንዲሁም ማማስያችሁን ቶሎ ቶሎ ላለመቀያየር ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ ማማስያችሁን እያሳረፋችሁ ማብሰል ትችላላችሁ። መጥበሻውን እየከደንን እየከፈትን የምናበስልበት ምክንያት የአትክልቱ እንፋሎት አትክልቱን በእንፋሎቱ በሚገባ እንዲያበስልልን ነው። አሁን የማጣፈጫ ቅመሞች እንጨምራለን። በቡና ማንኪያ ልኬት አንድ የሮዝመሪ ዱቄትና ግማሽ ከሙን ተጠቅሜያለው። በተጨማሪ እዚህ ጋ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። እነዚህን ሁለት የማጣፈጫ ቅመሞች እንዴት እንደሚዘጋጁ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። በተጨማሪ የመከለሻ፣ የማቁላያ እንዲሁም የአልጫ ቅመም ማዛዝ የምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን ትንሽ ውሃ ከላይ ጠብ ታደርጋላችሁ። ውሃውን ጠብ ካረጋችሁ በኋላ ዙሪያውን ታዳርሱታላችሁ። ድንቹ በከፊል መብሰል አለመብሰሉን ለመለየት ከፈለጋችሁ ሹካ በመጠቀም ወጋ ታደርጉትና ትንሽ በከፊል ከበሰለላችሁ ከላይ አጥባችሁ ያዘጋጃችሁትን ጎመን ትጨምራላችሁ። ቅድም ትንሽ ውሃ የጨመርንበት ምክንያት ጎመኑ በውስጡ ያጠብንበትን ውሃ ስለሚይዝና የራሱ ውሃ ስላለው ነው። ጎመኑን ከላይ ከጨመራችሁ በኋላ ከድናችሁ ለተወሰነ ደቂቃ ታበስሉታላችሁ። እኔ ለሶስት ደቂቃ ያህል ከድኜ በእንፋሎት ሰንደቅ ካበሰልኩት በኋላ ከፍቼ ወደ ውስጥ ሰግሰግ አድርጌዋለሁ። ይህንንም ከድኖ በእንፋሎት የማብሰል ሂደት ጎመኑ ሙሉ ለሙሉ እስኪበስል ወይም ቀለሙን እስኪቀይር ድረስ ትከተላላችሁ። ጎመኑን እያበሰላችሁት ስትሄዱ የራሱን ውሃ እየተፋ ይመጣል። በተወሰነ መልኩ ቀለሙን ሲቀይር ቅድም ያስተረፋችሁትን ነጭ ሽንኩርት ከላይ ታስገባላችሁ። እንደነገርኳችሁ ነጭ ሽንኩርት የጎመኑ መጣፈጥ ሚስጥር ስለሆነ ነጭ ሽንኩርቱን መርሳት የለባችሁም። ነጭ ሽንኩርቱን ጨምራችሁ ከድናችሁ በእንፋሎቱ ካበሰላችሁ በኋላ ጠፍጠፍ ያለ ማንኪያ ወይንም ማማሰያ በመጠቀም ጎመኑን ከስር እየገባችሁ ወደ ላይ ታገላብጡታላችሁ። ይህንንም የምታደርጉበት ምክንያት ያበሰላችሁት ድንች እንዳይፈርስባችሁ ነው። በተጨማሪ ጎመኑ ሳይበስል ውሃውን ከጨረሰባችሁ ከጎን የፈላ ውሃ አዘጋጅታችሁ ትንሽ ትንሽ ውሃ ጠብ እያደረጋችሁ ማብሰል ትችላላችሁ። ነገር ግን አንድ መዘንጋት የሌለባችሁ ነገር ውሃ ከመጠን በላይ ካበዛችሁበት፣ ድንቹ በወክቶ ሊፈርስባችሁ ይችላል። ስለዚህ የውሃ ምጣኔያችሁ ላይ መጠንቀቅ ይኖርባችኋል። ምስሉ ላይ እንደምትመለከቱት ጎመኑም ሌሎቹም አትክልቶች ቆንጆ ሆኖ በስለውልናል። አሁን በረጃጅሙ ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ታስገባላችሁ። ከቃሪያው በተጨማሪ ቆንጆ ጣዕም እንዲኖረው የተወሰነ የመለኛን ጣፋጭ ሚጥሚጣ ከላይ ታደርጉበታላችሁ። የተለያዩ ምግቦችን ለማዘጋጀት እንዲሁም ጣፋጭ የሆኑ ስልሶችን በቤት ውስጥ ማዘጋጀት ከፈለጋችሁ ቆንጆ የሚጥሚጣ አማራጭም ገጻችን ላይ ቀርቧል። አሁን ጎመኑን አሳምራችሁ ታቀርባላችሁ። ጎመኑን አሳምሮ ለማቅረብ ጎድጓዳ ሳህን እንዲሁም ጣባ መጠቀም ትችላላችሁ። ከጎመኑ ጋር እንደ ማባያ እንዲሆናችሁ እንጀራና ሚጥሚጣ ማቅረብ ትችላላችሁ። ከፈለጋችሁ ደግሞ ከዚህ በፊት ያሳየኋችሁን የተለያዩ የማባያ ስልሶችና ቂጣና ዳቦ አብራችሁ ማቅረብ ትችላላችሁ። ጎመን በድንች እንግዲህ እንዲህ ማዘጋጀት ትችላላችሁ። ይህን ጎመን በድንች ከፈለጋችሁ ብቻውን፣ ካልሆነ ደግሞ ከሌሎች የምግብ አይነቶች ጋር እንደ አይነት አርጋችሁ ማቅረብ ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት ደግሞ እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።